በጣም መናገር የምፈልገው ነገር ነው። በተለይ ዩቲዩበሮች ትናንትና አይቻለሁ። አንድ ዛፍ ዩቲዩብ፣ ሁለት ጨረቃ ፋሚሊ፣ ሶስት ዜድ ሾ ነው። ዜድ ማንም አሁን ስሟ ማን እንደተባለ አላውቅም። ዜድ ናት። ለማንኛውም ማለት ነው የምታደርጉት ታምሊል የምታደርጉት ታምሊል፣ እናንተ ጭንቅላታችሁን ትንሽ እንደወንዶ ትንሽ አያማችሁም ረብስ መአም እኔ አንዳንድ ጊዜ ውሸት ራሱ ስዋል ለምንድነው ዋሽወት ነው የምለው ህሌናዬን የሚነካኝ ነገር አለ አይደለም እንደናንተ ላደርግ ቀርቶ ማለት ነው። እና ስርዓት ይኑራችሁ እንደሰው እንደ ሰው አስቡሽ። ትናንትና ዛፍ ብሩኬ እንደተፈነከታ አድርጋ ጭንቅላቱ ታስሮ ምናምን ይዛ መታ ታምዴል ላይ አስደንጋጭ ብላ ገብታለች። ዜድ ካታሪ ድንገተኛ ሆስፒታል ሐይሚ ገብታለች ብላ ታምሌን ላይ ሆስፒታል የገባችበትን አድርጋ መታለች። እናንተ ጭንቅላታችሁ ግን አይሰራም። እንደ ሰው አታስቦም። ምን አይነት ጉር ናችሁ ግን? የእውነት መኪና አደጋ ደረሰበት ደረሰባት፣ ሆስፒታል ገባች፣ ተፈነከተ፣ እንዲህ አለ አይባልም በፍጹም። የውሸት ውሸት አለው ግን በማይዋሽ ነገር። እኔ በእናንተ ላይ ይድረስ እንዳለን እንደዚህ አይነት ነገር ምስኪን እናት አለቻችሁ፣ የምትሰቃይ ማለት ነው በእናንተ ሕመም የምትሰቃይ አልላችሁም። ግን ልቦና ይስጣችሁ ነው የምለው። በጣም ክፉ ናችሁ። ገና ለገና ለንት ለይታ ብላችሁ እንደዚህ አይነት ታምሌል ሰቅላችሁ የምትመጡ ማለት ነው። ባለጌዎች ስታስጠሉ። ሮድዛ በዛ ላይ ደግሞ እኔ አንድ ነገር የምነግራችሁ የሐይሚና የብሩኬ ወዳጆች ማለት ነው የሐይሚና የብሩኬ ወዳጆች እውነት ነው የምላችሁት ትናንትና ሰምቻለሁ ይሄ እዛ ቲክታክ ላይ የምታወሩት ማለት ነው ሀይሚዬ ዋክሽን ተረጁ ነይ እኛ ዋንች እየተጨናነቅን ነው ብዙ ነገር እያላችሁ ነው የእውነት አሁን ላይ እየተሰራ ያለው ነገር ድራማ ነው ግን እናንተ አይምሯችሁን ብዙም አታጨናንቁ ስንት የሚያጨናንቅ ነገር አለብን ስራ አለ ቤተሰብ አለ ብዙ ነገር አለ አትጨናነቁ ምንም ነገር አይፈጠርም እነሱ ስራ እየሰሩ ነው አሁን ላይ የእውነት ነው የምላችሁ ስራ እየሰሩ ነው። ይሄ ትክክለኛ ነገር ቢሆን ረጅም መንገድ አይሄድም ነበር፣ ይቋረጥ ነበረ። ስለዚህ አንዱ በአንዱ ቻናል ይመጣል፣ አንዱ በአንዱ ቻናል ይመጣል፣ አንዱ በአንዱ ቻናል ይመጣል። በዚህ መረዳት አለባችሁ እህቶቼ፣ አትጨናነቁ፣ አታስቡ። እርግጠኛንኝ አሁን ሳምንት ማይቆዩ ይሄ ነገር ሰላም ነው ሲባል ማለት ነው ወደ ነበረበት ይመለሳል። ሐይምና ብሩኬ ወደ ነበሩበት ይመለሳሉ። እናንተ ይገባኛል እንዳይለያዩ የሆነ ነገር እንዳይፈጠር ብላችሁ ነው የምታስቡት። አይዟችሁ፣ ምንም ነገር አይፈጠርም። በእኔ ይሁንባችሁ ማለት ነው ነገሮች ይስተካከላሉ። አሁን ትናንትና ዳኒ የሰራውን ስራ ይታችኋል አደለም? ዳኒ የሶሲ ፍቅረኛ ብሩኬን ጠርቶ ሲናገር የነበረ ነገር እውነት እንደ ብሩኬን ጠርጥሮስ ይመስላችኋል? የእውነት ብሩኬ እንደዛ ያደርጋል ብላችሁ ታስባላችሁ? ሲቀጥል ብሩኬ እኮ አንድ ሰው ማስረዳት የሚችለው አንድ ነው እንጂ ሳምንቱን ሙሉ ይቅርታ እየጠየቀ ብሩኬ አስባችሁታል? ሀይሚም ልትረዳው አልቻለችም። ይቅርታው ልትቀበለው አልቻለችም። በዛ ላይ ደግሞ እኔም እንደ ማንኛውም ሰው ነው ያየሁት። እንዴት እንደዚህ ታደርጋለ? አንድ ሴት ፍቅረኛ ካላት ሴት ጋር ምናምን ብሎ ሲናገር ነበር ዳኒ። ዳኒ እኮ ማለት ነው ብሩኬ ያደረገውን ዳኒ እኮ አድርጓል። በነገራችን ላይ ከሳምንት በፊት ማለት ነው ሶሲን ፕራንክ አድርጓታል። ፕራንክ ያደረገው ምንድን ነው? ሴት ይዞ ልክ እንደ ብሩኬ፣ ብሩኬ እንዳደረገው ሴት ይዞ ከዛ መጀመሪያ ተናግሮ ምናምን ከጓደኞቹ ጋር ሆኖ ጓደኞቹን አሳምነው ከዛ ሄደ ሄዱ እነሱ ማለት ነው ወጡ። እሱ መኝታ ቤት ሆኖ ሶ ሲገባችበት ማለት ነው ገብታ ሶሲ አካኪ ዘራፍ እንዴት ከሴት ጋር ምናምን እኔ ፍቅረኛ እያለሁ ብላ በቀቃ አወጣችው። ልክ ሐይሚ እንዳደረገችው ማለት ነው። ከዛ በኋላ ግን በቃ ተዘጋ ያ ነገር። አሁን ብሩኬ በዛ ነገር መጣና ሳያ ቅቀርቶ ይመስላችኋሉ ፕራንክ ነው እየተባለ ድጋሚ እንደዛ የሚጠይቀው እሱን አድርጎታል እኮ ይሄንን ነገር። እና እኔ አሁን ይሄንን ቪዲዮ የምሰራው ለተመልካች ነው። ሐይሚዬ የቡራዬ አድናቂዎች አትጨነቁ፣ እናንተ አታስቡ፣ ምንም ነገር አይፈጠርም። ይሄ ስራ ነው እየሰሩ ያሉት። የእውነት ነው የምላችሁ፣ ስራ ነው እየሰሩ ያሉት። ዛሬ ወይ በሶስት ቻናል ይለቀቃል ወይ ድጋሚ ወይ በብሩኬ ወይ በሀይሚ እንደዛ ይመጣል። ሃይሚ ምንም አልሆነችም። ሆስፒታል ብትገባማ የዛን ቀን ነበር ሆስፒታል የምትገባው። እነዚህ አምቡላንሶች፣ እነዚህ ፊሽካዎች እንደሚነፉት ከሆነ ማለት ነው ሃይሚ ሆስፒታል የምትገባው በድንጋጤ የዛን ቀን ነበር። ዛሬ ላይ ምን ሆና ነው ሆስፒታል ደንግጣ ድንገተኛ ገባች እያሉ የሚያወሩት? ይታምሊሌት ተለጠፈው ማለት ነው። ዜድ ቤት አንዳንድ ጊዜ ዜድ ደግሞ የሆነ ጭንቅላትሽን አሰሪውሽ ሰው ለመሳብ ብለሽ ማለት ነው እንደዚህ አይነት ታምሌ ለአትስሪ አትስሪሽ ጭንቅላት የለሽም እንደ አንቺ አይባልም እንደዛ አሁን ሆስፒታል ገብታለች ላልሽው ነገር ብትጠየቂ ምንድን ነው ማስረጃሽ ማስረጃለሽ የገባችበት ሆስፒታል ለቤተሰብ አስቡ እንጂ ምን ሆናችሁ ነው የብሮኬን እንደዛ ጭንቅላቱን የተፈነከተ አድርጋቸው የምትመጡ እራሳቸው ናቸው የሚያቀነባብሩት እኮ በነገራችን ላይ ይህ ጭንቅላት ተፈንክቶ ሻሻ አድርጎ ምናምን የሚመጣው ራሳቸው አቀንባብረ ሚመጣው፣ ቲክታክ ላይ አገኘነው ነው እንደዚህ ምናምን ይላሉ። እናንተ ውሸታሞች አቷሾች፣ በማይዋሽ ነገር ስትመጡ እኔ አዋርዳችኋለሁ እሺ፣ አዋርዳችኋለሁ። በጥራቆች ምድረ በጥራቀ ሁሉ ዝም ብላችሁ ትበጠረቃላችሁ። በእናንተ መበጥረቅ ደግሞ ሐይሚዬና ቡራይ አይለያዩም። እንዲለያዩ በጣም ትፈልጋላችሁ። በጣም አስመሳዮች፣ ፎቃፎች። እኔ ማ ዛሬ ይሳደባለሁ። ወስላቶች የሆኑ እንሽላሊቶች። እንሽላሊት ታውቃላችሁ ማለት ቤተሰብ የሆነ በግድግዳ ላይ እንዲህ እንዲህ የሆነ እንዴት ነው እያለች የምትሄደው እንሽላሊቶች ናችሁ እናንተሽ ዝተቶች ሲያናድዱ በቃ ዝም ብሎ በቃ እንዳይመጣ ለእናንተ የሆንላችሁ ሌላ ምንም ማለት ነው። እንዲ ባላችሁ ጥሏችሁ ይሄድ የእናንተ ባል፣ ባል ካላ ባል የላችሁም። ሲቀጥል እናንተ ባል የላችሁም ፍቅረኛ ምናልባት ካላችሁ ጥሏችሁ ይሄድ፣ ያስለቅሳችሁ፣ ልክ እንደ ተመኛችሁት ማለት ነው። ለሰው የምትመኙት ለእናንተ ያደርግላችሁ። በቃ አደልም ብዬ ነበረ። ቢያንስ በባላችሁ ይፈትናችሁ፣ ቢያንስ በፍቅረኞቻችሁ ተፈተኑ። ሌላ ምን ይባላል? እኔ እንደናንተ ሆስፒታል ገቡ፣ የመኪና አደጋ ደረሰባቸው ምናም ብዬ ላላችሁት፣ እኔ እንደዛ ብዬ አረግማችሁም። ግን ባላችሁ ጥሏችሁ ሄዱ፣ ያስለቅሳችሁ፣ ፍቅረኛችሁ ጥሏችሁ ሄዱ፣ ያስለቅሳችሁ፣ ኮተታሞች። ሐይሚ ብሩኬ ወደፊት ገና ገና ምን አይታችሁ የሚያድጉ ልጆች ናቸሁ። ምቀኛሞች ስለማይጣሉ እንዲጣሉ ነው የምትፈልጉት። እነሱ ስራ እየሰሩ ነው እሺ፣ መቃጠል ኮሆኑ እናንተ ምቀኞች። የምቀኛ ሞት የምቀኛ ሰፈር ልጆች አ ዛሬ የልቤን ተናግር ያለው አስታጠቂያቸኋሉ። ምንም አታመጡም። ከፈለጋችሁ ደግሞ የቻናላችሁን ስም ዚጋ እያመጣው ዱቅ እያደረግኩ ነው እያንዳንድሽን ከዚህ በኋላ ማጥረግ ማድረግ ርግሽ ዝም አደለሽም። ዝም ብላችሁ እዚጋ የመጣችሁ እንደ ፊሽካ አትነፉብንም።